አብራችን ቆዩ። በሀገር ውስጥ ዜናዎች ጀምራለሁ። የኢትዮጵያ ፕሪምየር ሊግ 25ኛ ሳምንት ጨዋታዎች ዛሬ ይደፋል በተካሄደ ጨዋታ ቀጥለዋል። ኢትዮጵያ ንግድ ባንክ ከቅዱስ ጊዮርጊስ ያገናኙ መርሃ ግብርም በኢትዮጵያ ንግድ ባንክ አሸናፊነት ተጠናቋል። የንግድ ባንክ አንድ ለባዶ ባሸነፈበት ጨዋታ ላይ ሳይመን ፒተር ነው ግባን ያስገኘው። የአምናው ሻምፒዮን ማሸነፉን ተከትሎም ደረጃውን ወደ አምስት ከፍ አድርጓል። ቅዱስ ጊዮርጊስ በአንጻሩ ተከታታይ ሽንፈት በማስመዝገቡ አስረኛ ደረጃ ላይ ይገኛል። ከሰዓት በኋላ በሁለት ጨዋታዎች ሊጉ መካሄዱን ይቀጥላል። ቀን ዘጠኝ ሰዓት ላይ ባህር ዳር ከነማ ከሲዳማ ቡና ጋር ይጫወታል። ባለፈው ሳምንት ቡናን በማሸነፍ ወደ ሁለተኛ ደረጃ የመጡት የጣና ሞገዶቹ ደረጃቸውን አስጠብቀው ለመቀጠልም ጨዋታውን ለማሸነፍ ያቀዳሉ። አስራ ሁለተኛ ደረጃ ላይ ያለውና ባለፈው ሳምንት ከጨዋታዎች በኋላ ወደ ድል የተመለሰው ሲዳማ ቡና በአሸናፊነት ለመቀጠል ያልማል። ሌላኛው ጨዋታ አስራ ሁለት ሰዓት ላይ ሲካሄድ፣ ሀዋሳ ከተማ ከወላይታ ዲቻ ጋር ይጫወታሉ። ዘንድሮ ባልተጠበቀ መንገድ ደካማ ጉዞ እያደረገ ያለው ሀዋሳ ከተማ በደጋፊው ፊት ሶስተኛ ደረጃ ላይ ያለውን ወላይታ ድቻ ነው የሚገጥመው። ስኳርን አብስቶ መጠቀም የኩላሊትና ጉበትን የዕለት ተዕለት ስራ የማከናወን አቅምም በመቀነስ ለበሽታ እንደሚዳርግ በባህር ዳር ዩኒቨርሲቲ የስፖርት አካዳሚ መምህሩ ዶክተር ደምስጋሹ ተናግረው ስፖርተኞችም ከስጓር የሚገኘውን ንጥረ ነገር በተፈጥሯዊ ምግቦች በመተካት እንደሚገባም ሀሳባቸውን ሰጥተዋል። ዶክተር ደምስ አና ማርያም መስፍን ተጨማሪ አለት እንደ ፓስታ አይነት ጥራጥሬ ሆነው በከፊል ፕሮሰስ የተደረጉ የፋብሪካ ምርት የሆኑ ምግቦች በዋናነት በጣም በጣም ለጤና እጅግ በጣም ጎጂ ናቸው። ስለዚህ እነዚህ ምግቦች በፊት በፊት የነበረው ግንዛቤ በጣም በጣም ስህተት ነበረ። በቅርብ ጊዜ በተደረጉ ጥናቶች ውስጥ አንድ ሰው ከምግብ ውስጥ ቢበዛ ቢበዛ ከ20 ፐርሰንት በላይ ባይመገባቸው መልካም ነው። በቀን ምን ያህል ስኳር ትጠቀማላችሁ? በተለይም በፋብሪካ የተቀነባበሩ የስኳር መጠናቸው ከፍ ያሉ መጠጦች እንዲሁም ከሻይና ቡና ጋር ተጨምሮ የሚወሰደው ስኳር የሚያስከትለው የጤና ጉዳት እንዲህ በቀላሉ የሚታይ አይደለም። በባህር ዳር ዩኒቨርሲቲ የስፖርት አካዳሚ የስፖርት ሳይንስ መምህር የሆነው ዶክተር ደምስ ጋሹ ከልክ በላይ ስኳርን መጠቀም ጉዳቱ የከፋ መሆኑን ያነሳል። ዋናውና የሰውነት ክፍሎቻችን በተለይ ጉበትና ኩላሊት የስራ ብቃታቸውን በአግባቡ እንዳይሰሩ በማድረግ ለተለያዩ በሽታዎች አሳልፎ ይሰጠናል። አንድ ሁለተኛ፣ ኤክሰስ ካርቦሃይድሬት የምንመገብ ከሆነ የደም ውስጥ ያለው የግልኮስ መጠን በጣም ይጨምራል። ይህ ደግሞ ለኢንሱሊን ሪዚስታንስ የሚባል ነገር ያስከትላል። ኢንሱሊን ግልኮስ ወደ ደሙ ወደ ሰውነት ወደ ሴሎች ውስጥ እንዲገባ የሚያደርግ ቅመም ነው። የዚህ ቅመም አቅሙን ያጣል እና ይህ ደግሞ ለሁለተኛው የስኳር በሽታ ይዳርገናል። እድሜያቸው ከሰላሳ 30 በላይ የሆኑና ስፖርተኞች ደግሞ ይህንን ጤናማ ያልሆነ መንገድ ማስወገድ እንዳለባቸው የተለያዩ ጥናቶች ያሳያሉ። ይህንን ለማስተካከልና ወደ ትክክለኛው መንገድ ለመምጣት በሁለት ሳምንት ውስጥ ልዩነት ማየት እንደሚቻልም የስፖርት ሳይንስ መምህሩ ከልምድ በመነሳት ሀሳቡን አጋርቶናል። ሰውነት የለመደውን ነገር ሲያቆም ሁሌ ይቸገራል። ቸገረው ግን ለአንድ ለሁለት ሳምንት ነው። ስለዚህ ሰው ለኢነርጂነት በዋናነት ሲጠቀም የነበረው ምግብ ካርቦሃይድሬት ከሆነ ሰውነት ያን ካርቦሃይድሬት ሲያጣ ሌላ መንገድ ይከተላል። በዋናነት ሲያጠራቅም የነበረውን ፋት መጠቀም ይጀምራል። የዛ ሰውነት ፋት መጠን ደግሞ ሲያንስ ቀዩን ስጋ መጠቀም ይጀምራል። ሙሉ በሙሉ ማስወገድ የሚገባን በአብዛኛው እድሜያችን ከ40 ዓመት በላይ የሆነ ሰውነታችን ወፈር ያለ ውፍረት መቀነስ የምንፈልግ ሰዎች ለጤና ለአካል ብቃት እንቅስቃሴ የምንሰራ ከዎች ከሆንን ሙሉ በሙሉ ማስወገድ ይገባናል። እዚህ ለስፖርተኛ መጀመሪያ የሚታዘዙ ምግቦች ካርቦሃይድሬት ናቸው። ቶሎ ተፈጭተው በቀላሉ ያወጣው ኢነርጂ ለመተካት ትልቅ አስተዋጽኦ አላቸው። ከዛ ወደ ፕሮቲን ወደ ካርቦሃይድሬት እያለ አንድ ስፖርተኛ ሶስት አይነት ዲሽ ያስፈልገዋል። ማቆም አለበት ስንል ወይም በእጅጉ መቀነስ አለበት ግን የምንለው ለጤና በተለይ ውፍረት ለመቀነስ ወደ ስፖርተኞች ስናመጣው አንድ ስፖርተኛ እንቅስቃሴ ባደረገ በ30 ደቂቃ ውስጥ ኃይል ሰጪ የሆኑ መጠጦችን ይጠቀማል። የስኳር መጠናቸው ላቅ ያለ መሆኑም ይነገራል። ዶክተር ደምስ ለዚህ መፍትሄ ያለውንም አስቀምጧል። የሚወስደው ስፖርት ድሪንክ ወይም መጠጥ ከአምስት ፐርሰንት በላይ ስኳር ያለው ከሆነ ሪኮመንድ አይደረግም እና በዝርዝር ይሄን የሚያጠኑ እንደ የስፖርት አይነቱ የሚለያይ ነገር ነው የሚሆነው። ረጅም ርቀት የሚሮጥ ከሆነ ከሁለት ሰዓት በላይ ትሬኒንግ የሚሰራ ከሆነ እስከ 15 ፐርሰንት ያላቸውን የሚወስዱበት ሁኔታ አለ። ነገር ግን ኢንቴንሲቲው የሚሰራ ኤክሰርሳይስ ደግሞ አነስተኛ ከሆነ የስኳር መጠኑንም እንዲቀንስ ይደረጋል። ስለዚህ እንደሚያወጡት ኢነርጂ፣ እንደሰሩት ኤክሰርሳይስ ኢንቴንሲቲ የሚጠጡት መጠጥም የስኳር መጠኑ እንዲቀንስ እንዲጨምር ይደረጋል። በተለይ ደግሞ የስፖርት ሳይንስ ባለሙያዎችን ግን ማናገር በጣም ወሳኝ ነው። እንደ ጾታችን፣ እንደ እድሜያችን፣ እንደ አካል ብቃት ደረጃችን ግን ተመካክረን መሆን መቻል አለበት የሚል ነገር ነው ያለኝ።